አይ፣ ይሄን ለአንድ አፍታ ለአንድ አፍታ እንትን ይላል እንዴ፣ ይሄ የሚያስቸግር ነገር አለው እ ያረቤ እንደው ይህቺ ሴትዮ ማለት ነው። እንደው እስኪ ቤቱን ቆሸሸሽ አድርጋ ተከራይ ረቢ። እልልሀይ፣ ሐዋ፣ ሐዋ፣ አንቺ ሐዋ፣ ምነው እናቴ እንደዚያ አድርገሽ እንደው ቤቱን የምታቆሸሸው እንደው ምን ሆነሽ ነው? ቤቴ አይደለም ብለሽ ነው እውነት እንግዲህ ጧትስ ቢሆን ስንት ሰዓት ነው? አሁን እንደዚህ አድርገሽ ቤት ያደለን ብለሽ ነው እንጂ የምታቆሽሽው፣ ዝምታቆሽሹ እንዴት እንደዚህ ታደርጊያለሽ? እኔ እንደዚህ አይነት ዝርክርክ ያለ ነገር አልወድም። ሌላ አድርጋችሁ የምትጠራ አድርጋችሁ ቤቱ እንደ ቤታችሁ አድርጋችሁ የምትይዙ ከሆነ ያው ትቀመጣላችሁ፣ ማትይዙ ከሆነ ደግሞ እንደዚህ ቤቱ ቤት ቁሽሽሽ የሚል ከሆነ ደግሞ ቤት ፈልጉ፣ ይበቃኛል። ልጅ ቢኖር ታዲያ ይሄንን ለዲፍ ለአንዲ ፍታ ለአንዲ ፍታ እንትን ይላል። እንዲህ ይሄ የሚያስቸግር ነገር አለው እንዲ በይ አሁን እንግዲህ ታየው ዙሩ። አሁን ስነግርሽማ አት አትጥረጊ ግን፣ ለሁለተኛው ነግሬሻለሁ። እኔ መጨረሻ ነው ዛሬ። ሁለተኛ ሶስተኛ አልቀባጥርም። እሱማ ልጅ ያለው ሰው ነው፣ ግን ቢሆንም ንጽህና ልራስ ነው። እሱንም ደግሞ ቅርጫቱ ልጅ ምን ሊሆንሽ ነው? እሱ አይመጣሽው። እስቲ ታዲያ ሰተር አድርጊው። እንዴው ሰው ቢመጣ ምን ይልሻት? እንዴው ንጽህና የላትም ነው የሚልሽ ዙሮ። እኔስ መቼም እንዴ ለምጭሻለሁ። እኔ እንግዲህ ካሁን በኋላ አላወራም። እውነቱን ነው የምነግራችሁ። ዴበቃ አላረግም። ያው ጽዬ ዲት አላረጋችሁ ቤቴ ደቃችሁ። ውጡ